አሰላሙ አሌይኩም ወረህመቱላህ ወበረካቱ ሁ የተከበራችሁ ይቻላል ቤተሰቦች፣ እንዴት ናቸ? እዚያ ደግሞ ሴንያተልሻወርማ ንሰራ መጥቻለሁ። ያው እየሰራሁኝ ነው። እንግዲህ ዝግዳና ይህን የተጠቀምኩት ማለት ነው። ሰመን የልዩ ሰመን የተጠቀምኩት ሰላም አንድነት ለሀገራችን ማለት ነው። ወደ ውጪ ይመስል እንደዚህ እያደረግኩኝ ሽንኩርት ምናምን አላደረኩትም ማለት ነው፣ አደርጋለሁኝ

ማዲኒ ውዶቼ ማለት ነው። በእንደዚህ መልኩ አሁን ሽንኩርቱን ነው የሚጨምረው ማለት ነው። ይሄን ዶሮ አንስቼ ሽንኩርቱን ግዴታ መጨመር አለብኝ ማለት ነው። ከዛም በኋላ ውዶችዬ ሽንኩርቱን አደርጋለሁ ማለት ነው በዚህ መልኩ። ማጅነን በዚህ መልኩ አደርጋለሁ። በአራት አርግ ያለት ምስጥው አደርጋለሁ። አላ ምናምን ነገር አላደረኩም አልጠቀማለሁ። ጨው አላደረኩም፣ ምክንያቱም አይን ጨው ነው፣ ባህራቱም ጨው ስላለው ማለት ነው። ስመኩ እንትን ብያለሁ። ማደባለ ነው የሚቀረኝ ያው ቅቺ ቀጣይ ሹያ። እዚህ ላይ ባዶ ሰው አለኝ

በጣም ስለች ያደረኩሽ ያደረኩኝ ነው። አመሰግናለሁ። በዚህ መልኩ ፍርሜ ውስጥ አስገብቸዋለሁ ማለት ነው። ሸራ አድርጎ ወዳቸዋለሁ።